አምራን አልቆላት፣ አለምራን እንግዲህ አርግዛለች ማለት ነው። ከዚህ በኋላ ኑሐሚንን የምታሰቃይ የምታስቸግርበት ምንም አይነት ምክንያት የላትም። ክንፏን የተመታች ወፍ ሆናለች ማለት ነው። የናሁም አባት እንግዲህ፣ ወይዘሮ ዝናሽ እናቱም ሰው ልከዋል ማለት ነው። ማንን አምራንን፣ እንዲከታተሏት ሰው ልከዋል። በሚገርም ሁኔታ ሁለቱም እንግዲህ የኑሐሚን ፍቅረኛ የነበረው የኑሐሚን ፍቅረኛ እንግዲህ የሹፌራቸው ሆኖ ስለሄደ እንግዲህ ባለፈው ክፍል ላይ ወይዘሮ ዝናሽ የናሚን ፍቅረኛን እንግዲህ ሹፌራቸውን ከሱ ጋር እንግዲህ አላስፈላጊ ነገር ሲያደርጉና ለመማገጥም ሲያደርጉ በአደባባይ ታይተው ነበረ ማለት ነው። እንግዲህ ከአንተ በላይ የማምነው ሰው ስለሌለ ለዚህ ስራ የምትመጥን አንተ ነህ ብለው እንግዲህ የናሚን ፍቅረኛን አምራንን የድሮ ፍቅረኛውን እንዲከታተላት ሰደውት ነበረ ማለት ነው። እሱም እንግዲህ ኑሐሚን ከናሁም ጋር እንዳትጋባ ስለሚፈልግ ሁኔታውን ሪያሊቲውን ለወይዘሮ ዝናሽ አይናገርም ማለት ነው። ምክንያቱም ከተናገረ ሊያቲውን ወይዘሮ ዝናሽ ቀጥታ ያለምንም ድርድር ታባረራታለች ማለት ነው። ስለሆነ እሱ እውነቱን ሊናገር አልፈለገም እና ተከታተላት ተብዬ ነው። ይችላት እንግዲህ በጣም ተርበት ብታለች፣ ይቺ ውሻ እኔ ስታየኝ አልወደደችኝም ነበረ ትላለች ማለት ነው። እንግዲህ ከጎኑ ደግሞ የሚቀርጻቸው አባትየው የላከው ሰላይ ነበረ ማለት ነው የሚከታተል እንግዲህ ሁለቱ ተስማምተዋል ማለት ነው። ምክንያቱም ሁለታቸው የሚጣሉበት እዛ ቤት ላይ የሚጋጩበት ነገር ስላለ ኑሐሚን እሷን ተ ኑሐሚን እሱ ስለሚያፈቅራት ኑሐሚንን በምንም ሁኔታ ማጣት አይፈልግም እና ደግሞ ናሁም እንድትወደውም እንዲያገባትም ስለማይፈልግ የራሱ ብቻ እንድትሆን ስለሚፈልግ በዚህ ተስማምተው እንግዲህ መሀል ላይ እያወሩ እያለ እንደማስታወቅ ነገር ሲላት እንግዲህ በራ ወደ ሽንት ቤት ሰትሄድ እንግዲህ ማርገዟንም ሰምቷል። ያነሳል ላዩ ማለት ነው በሚያወሩበት ሰዓት እንግዲህ በጣም ተደናግጠዋል። እንዲህ ሰው ነበረ ምናምን ሲል እንግዲህ በጣም ተደናግጠው ፈርተዋል ማለት ነው። እንግዲህ በሌላ በኩል ደግመው የኑሐሚን አባት ከሆስፒታል ወጥቶ ሲመጣ እንግዲህ እንደለመደችው ወይዘሮ ዝናሽ እያመናጨቀሽ እንግዲህ ይህ በሽተኛ ድጋሚ መጣ ምናምን እያለች ስትናገራት እናያለን። እንግዲህ ኑሐሚንን እንትን አድርጋ አንቺ ልጅ ግን ስንት ብር ልስጥሽ? ከዚህ ቤት እንድትወጪ ስንት ብር እንስጥሽ እና ቤቱን ለቀሽልን ትወጫለች? ስላት እኔ ቢገባሽ ለአንቺ ብዬ ለቤተሰቦችሽ ለማዳን እንጂ እኔ ከዚህ በፊት መውጣት ብዙ ጊዜ ፈልግ ነበረ። ግን ደግሞ ለአንቺ ብዬ ሳይሆን ለጋሽ ስል ነው ከዚህ ያለሁት ትላለች ማለት ነው። ደግሞ አንቺ አንቺ እኛን ለመግደር ነው ወይስ ለማዳን እዚህ ቤት የተቀመጥሽው ትላታለች ማለት ነው። እሷም እንግዲህ አሁን ብነግርሽ አይገባሽም፣ ግን ደግሞ መጨረሻ ላይ እውነቱን ሐቁን ስታቂ ተንበርክከሽ ይቅርታ ተጠይቅኛለች ስትል አንቺ ነው ምን ችግር ብላ እንግዲህ የጥፊ ልትላት ሲል ነዋሚም ደግሞ አስጠንቅቃታለች። እኔ በፍቅር ለመጣብኝ እንጂ በጥል ለመጣብኝ እስከምን ድረስ እንደሚሄድ እኔ ነዋሚንን የማታቂያት ሴት ነው ማለብሽ ብላ አስጠንቅቃና ቆፍጥን ያለ ነገር ተናግራለች ማለት ነው። እንግዲህ ባለቤቷም የወይዘሮ ዝናሽ ባለቤትም እንግዲህ እነዚህን ሰዎች ከመጥመድ መቼ ነው የምታቆሚው ብለው፣ እንግዲህ እየተነጫነጩ አባትሽን ወደ ክላስ ውሰጂው ብሏታል። ነዋ ኑሐሚንን ማለት ነው። እውነት ለመናገር ስንት አይነት ሰዎች እንዳሉ ነው በዚህ ድራማ ላይ ያየሁት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለእናት ኢትዮ ቻናል ቤተሰቦች ኑሐሚን ክፍል ሀያ አራትን ይዤላችሁ ወደ እናንተ መጥቻለሁ። ታዲያ ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ፕሊስ፣ አበረታቱኝ። አምራን እና ናሁም እንግዲህ ወደ መጠጥ ቤት ሄደው እንግዲህ መጠጥ እየጠጡ ጠጭ ሲላት አይኒ መጠጥ ከዚህ በኋላ አስካሪ ነገሮችን አልጠጣም ስትለው እንዲህ አንቺ የምራ መረርሽ እንዲህ ይላታል ማለት ነው። እሳም እንግዲህ ሰላይ እየተላከባት መሆኑን እርግጠኛ ሳትሆን እየተላከቤ መሆን አለበት እስከ ቤት ድረስ እየተከታተሉ ነው ስትል ሰላይ ብሎ ይደነግጣል ማለት ነው። ናሁም ደንግጦ እንግዲህ ዞር ዞር ዞር ብሎ እየቀኘ ነው የሚገኘው ማለት ነው። የአይጥ ምስክር ድመት ናት ይባል የለ እንግዲህ፣ የኑሐሚን ፍቅረኛ ወደ ቤት ተመልሶ እንግዲህ እየተከታተልኳት ነበረ፣ አምራን እየተከታተልኳት ነበረ። የምትነዳው መኪና የራሷ ነው፣ ቤቱ የምትኖርበት ቤቱም የራሷ ነው። እና ደግሞ ከዚያ በላይ ደግሞ በቃ የቤተ ክርስቲያን ሰው ናት፣ በቃ ከቤት ወደ ቤተ ክርስቲያን ነው። እና በጣም ምርጥ ሰው ናት ብሎ አሰማምሮ ሲነግራት እንግዲህ በጣም ደስ ብሏታል ማለት ነው። እንግዲህ ለራሱ እያመቻቸ ነው ጀግኔ ማለት ነው። ግን ደግሞ ያው ጉዳቸው የሚወጣው በአባትየው በኩል ነው እንግዲህ በናሁም አባት ግን ቀጥታ እነዚህ ያወሩትንም ይህም ራሱ ያልቅለታል። ይናምን ፍቅረኛ ያልቅለታል። አምራንም አልቆላታል። እንግዲህ ሁለታቸውም እንግዲህ ለትንሽ ጊዜ ነው እንጂ ያልቅላቸዋል ማለት ነው። አያችሁ ውሸት ውሸት ነው። ውሸት የቱንም ያህል ልንደብቀው በሞከርን ቁጥር መያዛችን የሆነ ቦታ ላይ መያዛችን አይቀርም። እና መጠጥ ጠጣ ስትለው፣ አይ እኔ መጠጥ ጠጥቼ አላውቅም ይላታል ማለት ነው ወይዘሮ ዝናሽን። ወይዘሮ ዝናሽም እንግዲህ እኔ ናፍረኝ አይደለም አይደል ብላ እንግዲህ፣ እሱም አይ ያረረ ጨራሽ ምናምን ብሎ ቀለስለስ ይላል ማለት ነው። እና ተቅለስላሽ ሰዎች አንገት አጥፊዎች፣ አንገት ደፊዎች፣ አገር አጥፊዎች ይባላል ማለት ነው። መጀመሪያ ላይ ተጠራጥራ ነበረ ማለት ነው። እርግጠኛ ነኝ እኔ ያልኳትን ልጅ አይደለም ስትከታተል የነበረው ስትለው አረ እርግጠኛ ነኝ ብሎ አሳምኗታል ማለት ነው። በሌላ በኩል እንግዲህ ኑሐሚን አባቷን ኤርሚያስን ፍቅረኛዋን ማለት ነው ኤርሚያስን እንደምታውቀው እንዳታስመስል ብላ አባቷን አስጠንቅቃለች ማለት ነው። እንግዲህ ምክንያት እንዳትጠይቃልሽኝ አንጠይቅም ብሎ አባቷም እንግዲህ ተረድቷታል ማለት ነው። አምራን አልቆላታል ብያችሁ ነበረ። መጀመሪያ እንግዲህ የናሁም አባት እንዲከታተል የላከው ልጅ እንግዲህ ለአባትዮው ተናግሯል ማለት ነው። ልጅቷ ከሆነ ወንድ ጋር ነበረች። ያው እንግዲህ ኤርሚያስ ማንነቱ ሸፍኖ ምናምን፣ ራሱን ሸፍኖ ስለነበረ የሄደው በደንብ አላየውም ነበረ ማለት ነው እና ልጅቷ ከሆነ ወንድ ልጅ ጋር ነበረች፣ ስከታተል ብዙ ነገር አግኝቻለሁ ብሎታል ማለት ነው። እንግዲህ ምን ብሎ በድንጋጤ እንግዲህ ምን ምንድን ነው የምትለኝ ሲለው፣ ከዛ ከወንድየው ጋር የሆነ ነገር አመማትና ወደ መጸዳጃ ቤት ሄደው እንግዲህ ከዛ የሚያወሩት ነገር አላቸው መሰለኝ፣ ከዛ ድንገት ቀስ ብዬ ስገባ እንዳረገዘችና እንዳመማት ሰማውኝ ሲል እንግዲህ ከው ብለው ደንግጧል ማለት ነው የናሆማ አባት። ከመድ የሚያደርገው ነገር ደግሞ ልጁ የኔ ነው ወይስ የእሱ ነው እያለ ሲከራከራት ነበረ ይላል ማለት ነው። ከዛም በድንጋጤ እንግዲህ የናሆማባት ማባት ላበላብ ሆኖ እንግዲህ በጣም በድንጋጤ እንትን ሆኖ ነበረና ደህና ነህ ጌታዬ፣ ደህና ነህ ሲለው ደህና ነኝ፣ ደህና ነኝ ብሎ እንግዲህ በድንጋጤ ራሱን ወደ ቀልቡ እየተመለሰ ራሱን እያረጋጋ እና በንዴት በብስጭት ይታያል ማለት ነው የናሆማባት። ከበድ የሚያደርገው ደግሞ በቪዲዮ እና ማስረጃ ቮይስ ያወሩትን ነገር ተቀርጿል ማለት ነው። እንግዲህ ሁለቱም በቃ ወደዚህ የሚያፈነፍኑበት የሚደበቁበት መደበቂያ ነገር የላቸውም ማለት ነው። ምክንያቱም መረጃ አለ፣ ለናሁም አባት በቴሌግራም ደርሷል ማለት ነው። ከበድ የሚያደርገው ነገር ይሄ ነው። ሙሉውን መረጃ እንግዲህ አባቱ ካየ በኋላ በጣም ተናዱ። ላበላቡኑ እንግዲህ ልብሱን ማወላለቅ ብቻ ነው የቀረው እንግዲህ። ሀምራንም እንግዲህ እያስመሰለች እያለቀሰች ማለት ነው። ናሆምን እኔ በጣም ፈርቻለሁ በቃ በቤተሰቦች ምክንያት እንዳላጣህ በጣም ፈርቻለሁ ትለዋለች ማለት ነው። እንግዲህ እሱም እንዲህ ምን ሆነሽ ነው? እኔ ሳንችን አጥቼ መኖር የምችል ይመስልሻል ይላል እንግዲህ ጅሎ ናሆም ማለት ነው። ለናሁም እንግዲህ ማርገዟ እንዴት እንደምትነግረው በጣም ፈርታ ነበረ። እያመመኝ ነው ቶሎ መጋባት አለብን እያለች ስታት መስል እንግዲህ እሱም እንግዲህ በጣም ደስ ብሎታል እንዳረገዝ ሲያቅ፣ እንግዲህ በፍጥነት እየነዳ ሄዷል ማለት ነው። እንግዲህ ናሁን ምንም የሚያውቀው ነገር የለም፣ የአብርሃም በግ በሉት ነው። ናሚን እንግዲህ ከርሚያስ ጋር መታቆጭ ብላ ኤሚ ትናንት በርስ ከፍታ ስትወጣ አያዋት እና ከዚች እንድትራቅ እንድትርቅ እያለች ታስጠነቅቀዋለች ማለት ነው። እሱም ደንግጦ እንዲህ ምንድን ነው ባላደረግኩት ነገር ብሎ ይርበተበታል ማለት ነው። በእርግጥ እሱ ኤሚን የፈለጋት ለኑሐሚን ብሎ ነው እንጂ ኤሚን አፍቅሯት አይደለም። እሷ ግን በፍቅሩ ጠብ ብላለች ማለት ነው። እናትናለች እንዲህ ታወቅሽ? ይህን ሁሉ እየተከታተልሻት ነበረ ይላታል ማለት ነው። ቆይ ምን ሆነሽ ነው ይህን ሁሉ ነገር የምትናገርኝ? ሲላት አንተ ቆይ ግን በንጹህ ሴት መቀልድ አንተ አይሰለችም? ትለዋለች ማለት ነው። እንግዲህ ኑሐሚን አልገባትም፣ ነገሩ ይህን አልተረዳችውም ማለት ነው። እንግዲህ እሱም ቆይ አንቺ ምን አስበሽ ነው? እሷ እኮ የመጣችው ከጓደኞቿ ጋር ፓርኪንግ ልትወጣ እንደነበረና እሱን ልትጠይቀኝ ነው የመጣችው ይላታል ማለት ነው። ኑሐሚን እንግዲህ እምነቷ ስለጎደለ አሁንስ በጣም ትክት ያለኝ ያንተን ውሸት መስማት ነው ትለዋለች ማለት ነው። እሱም እንግዲህ አይሆንም ብዬ መለስኳት፣ እሷም እንግዲህ አኩርፋ ነው መሰለኝ እስካሁን ድረስ አላናገረችኝ ይላታል ማለት ነው። ከአባዬ ጋር እንደምትታወቅ ቤተሰቡ ማወቅ የለበትም ስትለው እንግዲህ እሺ ብሏል ማለት ነው። ኤርሚያ ኑሐሚን እንግዲህ እሺታህ ግን በጣም ፈጠነ፣ ምንጉድህን ቤተሰቡ እንዳያውቅ ፈርተህ ነው ትለዋለች ማለት ነው እውነታው እንዳይታወቅ በፈርተና ያኔ ከኔ ማን እንደሚያስጥልህ እናያለን እውነቱ ጉድል ሲወጣ ትላለች ማለት ነው። ያወሩትን እንግዲህ ኑሐሚንና ኤርሚያስ ያወሩትን የኑሐሚን አባት ሰምቶ እንግዲህ በጣም ተናዷል፣ በጣም ተበሳጭቷል ማለት ነው። ራሱን እየወቀሰ ነው የሚገኘው። ኑሐሚን እንግዲህ ደንግጣ አባዬ አባዬ ብላ ስትገባ አባዬ አባዬ አትበይ፣ ለምንድነው ስለዛ ልጅ ያልነገርሽኝ ብሎ እየቆጣታል ማለት ነው ኑሐሚንን ስለ በቃ ለምንድን ነው ያልነገረሽ፣ ሲላት ስለማን ስትለው፣ ስለማን ስለማን አትበይ፣ እጁን ጥሎብሽ ነበረ፣ ስታመናጭ እያየውሽ ነበረ ይላታል ማለት ነው። እና እያስቸገረች ነው ሲላት፣ አረብ የጭራሽ ብላ እንግዲህ ለስለስ አድርጋ አረሳስታ ለማለፍ እየሞከረች ነው ነው ኑሐሚን ማለት ነው። ኑሐሚን ነገሩን ሸፋፈና ለማለፍ እየሞከረች ነው እንግዲህ። ከነገር ምንም አይነት ነገር የለውም ግን የኤሚ ሹፌር ስለሆነ ከእኔ ጋር ምንም አይነት ነገር እንዲጀምር ስላልፈለግኩ እሱን እያስጠነቀቁት ነው ትለዋለች ማለት ነው። እና ለምንድን ነው ለአባቷ ያልተናገርሽው ሲላት እሷም አይ እኔ ጥርጣሬ ነው እንጂ እርግጠኛ አይደለሁም ብላ ትመልሰለታለች ለአባቷ ማለት ነው። እንግዲህ መልሰው የኑሐሚን አባት ከዚህ ቤት የማትወጭበት ምክንያት ይሄ ነው ማለት ነው ብሎ ሲጠይቋት፣ አው አንደኛው ምክንያት ይሄ ነው ብላ ለአባቷ ትመልሳለች ማለት ነው። ሌላኛው ምክንያትሽን ደግሞ ማወቅ እፈልጋለሁ ሲላት እንግዲህ እሷም ሌላኛውን እንኳን በጭራሽ አሁን አልነግረም አሁን አታቅቡም ስትል መልሳለታለች ማለት ነው። እንን አሁን እንግዲህ በሌላ በኩል ሆስፒታል ሂደው እንዳረገዝሽ እርግጠኛ ሆነው ተመልሰዋል ማለት ነው እንግዲህ ቤተሰቦች ስትለው የልጅን እናትማ ቤተሰቦች ምንም ቢሉ እኔ አልሰማቸውም ብሎ በሙሉ ልብ እንግዲህ በደስታ እየፈነጠዙ ወደ ቤት ተመልሰዋል ማለት ነው። ኑሐሚን እና ኤርሚ እንግዲህ አልቆላቸዋል ማለት ነው። የናሆም አባት እንግዲህ ለወይዘሮ ዝናሽ ቪዲዮንም ድምፁንም የተቀዳውን አሳይቷል ማለት ነው። እንግዲህ ያን በሚያሳይበት ሰዓት እንግዲህ በጣም እሳት ለብሶ እሳት ጎርሶ ነበረ የናሆም አባት እንግዲህ ኤርሚም ነበረ ስለ ልጇ እየጠየቀችው እያናገረች ነበረና እሱም እንግዲህ እየተሸማቀቀ የሚገባበት ጠፍቶት ቆሞ ነበረ ማለት ነው። እንግዲህ በውጭ ኑረው እነ እሱ መቷል ማለት ነው። ማለትም ናሁም እንግዲህ የሚስቱን ጉድ የሚስቱን የወደፊት ሚስቴ ብሎ የሚያስባትን የወደፊት የልጅ እናት ብሎ ሶክሶክም የሌላትን እንግዲህ ጉዷን እየሰማ ነበረ ማለት ነው እንግዲህ። ምንድን ነው የምሰማው ጉድ ይላል ማለት ነው። በቀጣይ ምን ይፈጠራል? ምን ይሆናል? ተከታትዬ ይዤላችሁ መመጣ ይሆናል። ታዲያ ቤተሰቦችዬ ይህን ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ ፕሊዝ። አበረታቱኝ ቤተሰቦችዬ። የግድ እንግዲህ ካሜራ ምናምን ቀርጬ ወይ ደግሞ እንደሌላው ታዋቂ መሆን ስላልሆንኩኝ ምናምን ብቻ ላይክ ሳታረጉኝ እንዳታልፉ ማለት ነው። አበረታቱኝም ደገፋ አድርጉኝ እና አብራችኝ ስለነበራት ስለነበረን ቆይታችን እጅግ አድርጌ አመሰግናለሁ። ባይ ባይ ቤተሰቦችዬ፣ ወዳችኋለሁ።